ሰላም ጤና ይስጥልኝ ተመልካቾቻችን። ሲደብራችሁ ሲከፋችሁ፣ የውስጥ ጫጫታ ሲያስቸግራችሁ ስሜታችሁ ፊት ለፊት ትጋፈጡታላችሁ ወይስ ሸሽታችሁ መደበቂያ ትፈልጋላችሁ? በዛሬ ቪዲዮ ሆነ ብለንም ይሁን ሳናውቅ የምንደበቅባቸውን ስምንት ነገሮችን እንመለከታለን። በተለይ የመጨረሻው ብዙዎቻችንን ይመለከታል ብዬ አስባለሁ። እስከ ፍጻሜ አብራችሁ ቆዩ። የመጀመሪያ ሶሻል ሚዲያ ነው። ብዙዎቻችን የእኛ ባልሆነ ኑሮ ተጠምደን እከሌት አገባች፣ እከሌ ለመዝናናት እዛ ሄደ፣ እነንትና ኮ ወለዱ፣ ውይ እከሌት የገዛችው ልብስ እያልን ሰዎች በሚሰሯቸው ድርጊቶች ላይ ራሳችንን እየደበቅን እንገኛለን። ለመዝናናት ትምህርት ለመውሰድ የተለያዩ ልምዶችን ለመቅሰም የሚገቡትን ሰዎች እያልኩኝ አይደለም ግን ሆነ ብሎ ሶሻል ሚዲያ ላይ በጣም ረጅም ሰዓት ያለ ዓላማ የሚያጠፋ ሰው ምናልባት ውስጡ ያለበትን ጥያቄ ለመሸሽ እየገባ ይሆን ወይ የሚለውን ሊፈትሽ ይገባል። ስር ሳይሰድም መላ ማለት አለበት ብዬ አስባለሁ። ሁለተኛ፣ ከልክ ያለፈ ዝነጣ ነው። ማንም ሰው ያለውን አጥቦ መውጣት ወይም አዳዲስ ነገሮችን ገዝቶ በአግባቡ መጠቀም ከሚሄድበት ስራ ወይ ደግሞ ከአዋዋሉ አንፃር የሚገባውን ነገር መልበስ ምንም ማለት ላይሆን ይችላል። ግን በጣም ቅጥ ያጡ ነገሮች አሉ። ዛሬ በሺዎች የወጣበት ልብስ አንደኛ ነገር አይደገምም። ሁለት ለአልባሳት፣ ለኮስሞቲክስ፣ ለተለያዩ ጌጣጌጦች እጅግ በጣም ከልክ ያለፈ የሆኑ ነገሮችን መጠቀም አንዳንዴ ምናልባት የውስጥን ክፍተት ለመሸፈን በቁሳቁስ ራስን መደለል ሊሆን ይችል ይሆናል ይላሉና ይሄስ ከልብ በመነጨ በታሰበበት ሁኔታ እየፈለኩትን ወይስ ራሴን ከሆነ ነገር እያሸሸው ነው የሚለውም ሊፈተሽ ይገባል። በሶስተኛ ደረጃ ሰዎች የራሳቸውን የውስጥ ጫጫታ ላለመስማት ሊደበቁ የሚችሉበት ነገር እቃ መግዛት ነው ስልክ በዚህ ወር ይገዛሉ፣ በቀጣይ ይቀይራሉ። አዳዲስ የቤት እቃዎች፣ አዳዲስ መገልገያዎች በየጊዜው እየተጠቀሙበትም እያልተጠቀሙበትም ቢሆን መሰብሰብ፣ ማግበስበስ፣ ከልክ ያለፈ ሾፒንግ ብለው በጣም ብዙ ጊዜያቸውን የሚያሳልፉ መዋለ ንዋያቸውንም በብዛት እዛ ላይ የሚያጠፉ ሰዎች ምናልባት አግባብ ያለውና የሚመለከታቸው የሚያስፈልጋቸውን ነገሮች ሰዎች አይግዙ ሳይሆን ምናልባት አንዳንድ ሰው ከውስጥ ያለውን ድምፅ ለማስታገስ ብሎ እቃ በተለያየ ጊዜና በፍጥነት መቀያየርን ምርጫ ሊያደርግ ስለሚችል እንደዚህ አይነት ጠባይ ያለበት ይሄ ሊኖርብኝ ይችል ይሆን ብሎ መፈተሹ አይከፋም። በአራተኛ ደረጃ ሰዎች ሲከፋቸው ወይ ሲደብራቸው ራሳቸውን ምን ውስጥ ሊሸሽጉ ይችላሉ? ድግስ ውስጥ ነው። ቤት ውስጥ በዓላትን ወይ የሆኑ የቤተሰብ መሰብሰቢያ አዘጋጅቶ መገናኘት የተለመደ ነው አደል? ጤናማም ነው። ማህበራዊ ኑሮን ከማዳበር አንጻር ሶሻል ቴራፒም ነው። ግን አቅማቸውን ባላማከለ መልኩ እኔ እኮ በጣም ሰው ወዳጅ ነኝ፣ እኔ እኮ በጣም ደጋሽ ነኝ በሚል ሰበብ በየጊዜው ድግስ የሚደግሱ ሰዎች አሉ። አንድ ሁለት ደግሞ ሙዚቃ ድግስ ላይ ይሁን ያለ ስብስብ ላይ እዛም እዛም እዛ የሚገኙ ሰዎች ምናልባት ብቻቸውን ሆነው አስር ደቂቃ ማሳለፍ ላይችሉ የሚችሉ ሰዎች ስለሚሆኑ፣ እንደዚህ አይነት ጠባይ ካለባችሁ ይህን መፈተሹ አይከፋም። በአምስተኛ ደረጃ ያው ብዙዎቻችን የምንስማማበት የሚታዩ ሱሶች ናቸው። እንደ ጫት፣ ትንባሆ፣ አልኮልና ሀሽሽ የመሳሰሉ ነገሮችን ሰዎች ምናልባት የምፈልገውን አላገኘውም ወይ ደብሮኛል ወይ ከፍቶኛል ብለው የውስጥ ጫጫታቸውን ለማስታገስ እነዚህ ሱሶች ላይ ሊገቡ ይችላሉ። በብዛት ስጠየቋቸውም ቀረብ ብላችሁ ያስታግስልኛል፣ ለጊዜው ፋታ አገኛለሁ ይላሉ እና ፊት ለፊት የሚመጣባቸውን ስሜት ከመጋፈጥ ይልቅ ጊዜያዊ መፍትሔ እየሰጡ የሚያልፉ ሰዎች ናቸው ለእነዚህ ሱሶች የተጋለጡትና። ምናልባት እዚህ ውስጥ ያለን ሰዎች ካለን ራሳችን እንድንፈትሽ፣ ሌሎችም ካሉ ደግሞ አቅም በፈቀደ እንድናግዛቸው ነው እንግዲህ የዚህ ቪዲዮ ዓላማም። ስድስተኛና በጣም ብዙዎቻችን እማንጠረጠረው ወይ እኛም አለብን ማንለው ሳቅ ነው። አሁን ይሄ አሁን ምን አስቋት ነው? ዝም ብሎ መገልፈጥ ይወዳል። አሁን ይሄ ያስቃል፣ ምንላቸው። አንዳንድ ሰዎች አስተውላችሁ ታውቃላችሁ? በረባ ባረባው ነገር ለመሳቅ መሽቀዳደብ፣ ምንም የማያስቅ ነገር ላይ መሳቅና ማለፍ የሚሞክሩ ሰዎች አሉ። እነዚህ ምናልባት ከውስጥ ያለውን ሀዘን ወይም ዲፕሬሽን ለመወጣት ራሳቸውን ሳቃቸው ውስጥ እየደበቁ ነው። ይህ በነገራችን ላይ ካሉት እንደውም በአንጻራዊነት ጠቃሚም ነው ለጤናችን። ግን አንዳንዴ ራሳቸውን አጠፉም የሚባሉ ሰዎችን ካያቸኋቸው ከቀናት በፊት ግን እኮ ስትስቅ ነበር፣ ከላይ ደስተኛ አይደለም፣ እንደ እንዴት እንደዚህ ይሆናል ልንል እንችላለን። እና በጣም ሳቅን የሚያበዛ ሰው ወይ አላግባብ በሆነ ባልሆነ ነገሩ የሚስቅ ሰዎች ምናልባት የሆነ ነገርን እየሸሹ እና ራሳቸውን ሳቃቸው ውስጥ እየደበቁ ሊሆን ስለሚችል ልንፈትሽ እና አለንላችሁ ልንላቸው ይገባል። ራሳችንም ከሆን እንግዲህ ማስተዋል እና ተገቢውን ትኩረት መስጠት ይኖርብናል። በስምንተኛ ደረጃ እና ብዙዎቻችን ማይመስለን ስራ፣ ዝና፣ ስኬት፣ እውቅና ውስጥ ራስን መደበቅ ነው። ከሌኮ በጣም ጎበዝ ሰራተኛ ነው። አረ ከሊት በጣም ኃይለኛ ናት። እንደ እሷ ምን ይወጣላታል እየተባለ ከእሁድ እስከ እሁድ ከዘቦት እስከ ሰንበት፣ በረፍት በበዓላት፣ በሁሉም ጊዜ ስራው ላይ ራሱን የሚያገኝ ሰው ይሄ ከስኬታማ ሰው ጉዞ እንዳይጣረስ እዚህ ጋር አጽንኦት እንድትሰጥሉኝ ይፈልጋለሁ። እኔ እንደሱ አይነት ሰዎችን እያልኩ አይደለም፣ ግን የሰው ልጅ ዓለሙ ስራ ብቻ አይደለም አደል ሌሎች ዘርፎችም አሉ። ሌሎቹን ዘርፎቹን ዝማስ ብሎ ሙሉ ለሙሉ ትኩረቱ ስራውና ስራው ላይ ወይም ደግሞ ዝናዋ ላይ ስኬቷ ላይ እውቅናዋ ላይ የሆኑ ሰዎች ካሉ ምናልባት በልጅነት የተገፉበትን አልታያሉትን የሆነ የሆነች ሽንቁርና ቀዳዳ መድፈኛ መንገድ ራሳቸው እያበጃጁ አለመሆኑን ወይም ደግሞ ጤናማ መንገድ ላይ መሆናቸውን ራሳቸው ሊፈትሹ ይገባል። አብዛኛው ሰው ይ ከሊት እኮ ስራ ወዳድናት ሱማ ጎበዝ ነው እየተባለ እኔ ቤቴ ቁጭ ከምል ራሴን ከምሰማው ስራ ብገባ ይሻለኛል የሚሉ ብዙ ሰዎችን እያፈራን ነው። እና ያ ደረጃ ላይ ሳይደርስ ራሳችን ጋር ካለብን መመልከት፣ ሌላውም እንደዚህ አይነት ልማድ ካለው ደግሞ ልናጤንና አቅም በፈቀደ ልናግዘው ይገባናል። በመጨረሻ ብዙ ሰዎች ራሳቸውን ምን ውስጥ ይደብቃሉ ካላችሁኝ፣ ትችት ውስጥ ነው። ራሴን ነፃ ለማውጣት እነሱን መኮነን፣ ራሴን ከፍ ለማድረግ ሌሎቹን ዝቅ ማድረግ። ሌላ ትልቁ ራስን ነፃ ማውጫ ወይም ሲደብረን ወይ ሲከፋን የምንወጣበት መንገድ ነው። ይሄ ግን ጤናማ አይደለም። አብዛኛው ጊዜ ሶሻል ሚዲያ ላይ ካያችሁ በተለይ ኮመን ሴክሽን ላይ የሚጻፉ ነገሮች አሁን ለዚህ ነገር ግን እንዲመጻፍ አለበት ምንላቸው ብዙ ነገሮች አሉ አይደል? ሙሉ መረጃውን እንኳን ሳያይ በጥራዝ ነጠቅ በጣም ብዙ ስድብ፣ ብዙ ደስ የማይሉ ንግግሮችን የሚናገር ሰዋለን። መንግስትም እናማርራለን፣ ሹፌሩንም እንኮንናለን፣ ረዳቱም አይጠመንም፣ አብሮን የተሳፈረውም፣ የመንገድ መዘጋጋትም ሁሉ ነገር ትችት። በቃ የከተማው እድገትም ምንም የማይመቸው አይነት ሰዋለና እስቲ ራሳችንን ፈትሽ ትችት በጥ እያበዛን ከሆነ ምናልባት በውስጣችን ያለውን ጥያቄ ላለመመለስ ዝምን ለማስባል እየኮረኮም ነው እንዳይሆን ልንፈትሽ ይገባል በተለይ በአሁኑ ጊዜ በዘመነ ሶሻል ሚዲያ ብዙ ሰው የተጠቃበት ራስ መደበቂያ ይመስለኛል በግሌ እናንተ የምትሉትን ኮመንት ሴክሽን ላይ ታሰፍሩልኝ ያላችሁ በአጠቃላይ ሰዎች የተለያየ አይነት ነገሮች ውስጥ ራሳቸውን ሲደብቁ በመፍረድ ፈንታ ልንረዳቸውና ልናግዛቸው ይገባል። እንደ አስፈላጊነቱ ደግሞ ራሳችንንም ሆነ ሌሎችን ለባለሙያዎች ማሳየትና ጤናማ ያልሆኑ ነገሮች ካሉ ቀስ በቀስ ጤናማ በሆኑ ልማዶች መተካት ይኖርብናል የሚለውን እንድናስተውል ይህ ቪዲዮ ተሰርቷል። እንግዲህ ጠቃሚ ነው ብላችሁ የምታስቡት ካላችሁ ለሰዎች አጋሩልን። ቻናሉን ላይክ እና ሼር በማድረግም እንድታግዙን በአክብሮት እጠይቃለሁ። በቸር ቆዩን።